ለሶስት ተከታታይ ቀናት የሚቆየውን ስልጠና ያስጀመሩት የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ እንደተናገሩት የአቅም ግንባታ ስልጠናው ዋና ያስፈለገበት ምክንያት የተለመደውን የአሰራር ዘይቤ በመቀየር ወቅቱ የሚጠይቀውን አሰራር እንድንከተል ለማስቻል ነው። የተለመደውን ዘይቤ በመቀየር ወቅቱ የሚጠይቀውን የአመራር ጥበብ ተክነን ውጤት ለማስመዝገብ የሚያስችል ዝግጅት ተጠናቆ በስልጠና እንድትሳተፉ ጥሪ ተላልፎላችሁ ስለተገኛችሁ በድጋሚ እንኳን ደህና መጣችሁላችኋለሁ። በተለይም የሀገራችንን የብልጽግና ትልሞች ለመቀየር የተለያዩ የለውጥ ስራዎችን አልፈናል ያሉት ርዕሰ መስተዳደሩ ለዚሁ ደግሞ ከለውጡ ጋር የሚሄድ አመራር በመኖሩ ነው ብለዋል። የለውጡ ስኬታማ ጉዞ ምስጢር ጠንካራና ከወቅቱ ጋር የሚሄድ የአመራር ስርዓት መኖሩ ከለውጡ ተግዳሮቶች እንደ ምቹ አጋጣሚ የተጠቀመ በርካታ የታሪክ ጥፋቶችን አስመዝግበናል። ለውጥ ቀልባሽ ተስፈኛ ኃይል ተስፋ ከመቁረጡም በላይ የመሰንበቻ መንገድና ስልት አሰሳ ተሰማርቷል። ለውጥ አራማጁና መሪው በፈጠራና በፍጥነት የታጀበ ዕዳን ወደ ምንዳ ያሻገረ በጽናት ከስጋት ወደ ተስፋ የቀለበሰና እጅግ በጣም በርካታ ፈተናዎችን በመቀየር ሲከታማ ሥራዎች ተከናውነዋል ባህላዊ የአሰራር ጉዞ የሚገጥሙንን ችግሮች ማለፍ ስለማያስችሉ ፈጣንና ለውጥን የሚያመጡ አሰራሮችን መከተል ይገባል ያሉት አቶ ጥላሁን ችግሮችን በተሻለ መልኩ ለማለፍ የአመራር ልማት ፕሮግራም አስፈላጊ ሆኖ ተገኝቷል ነው ያሉት የገጠሙንን የፖሊሲ ተግዳሮቶችን ለመፍታት ባህላዊና የተላመዱ አቀራረቦች ህዝቦች ለሚያጋጥሟቸው ውስብስብ ፈተናዎች መፍትሔ ሊሰጡ ይችላሉ። ይህ እያደገ የመጣውን ውስብስብነት፣ ተለዋዋጭነት፣ እርግጠኛ አለመሆንና አለመቻልን በትክክል ተረድቶ አዳዲስ መፍትሔዎችን ለመስጠት የሚችል አቅም ይጠይቃል መንግስት ፈጣን መፍትሄዎች ወደሚያመጣበትና የገበያ ውድቀቶች ወይም ደግሞ ክፍተቶችን ከመጠገን ያለፈ ሚና መጫወትም ይጠበቅበታል። የመንግስት ሚና ለስራ ፈጣሪዎች ወይም ችግር ፈቺዎች ምቹ ስነ ምህዳር መፍጠር ብቻ ሳይሆን ራሱ ስራ ፈጣሪ ወይም ችግር ፈቺ ለመሆን የሚገደድበት የታሪክ ቅጥፋት ላይ ደርሰናል። ከነዚህ የእይታ ቀያሪ ፕሮግራሞች የመጀመሪያው ምሰሶው የአመራር ልማት ፕሮግራም አንዱ ነው። አብዛኛው የክልላችን ህዝብ ወጣት ነው ያሉት ርዕሰ መስተዳደሩ ይህንን በአግባቡ መጠቀም ከተቻለ እድል ነው። ስለዚህ በተለምዶ አመራር እቅዶቻችንን ስኬታማ ማድረግ ስለማይቻል አዲስ የአሰራር ዘይቤን ተከትለን መስራት አስፈላጊ እንደሆነ ነው ርዕሰ መስተዳደሩ ያስረዱት። ይህ ስልጠና ያስፈለገበትን መሠረታዊ ጉዳይ የኢንተርፕሪነርሽፕ እና የኢኖቬሽን ስነ ምህዳር ግንባታ የአንድን አመራር ባህላዊ ወይም ተለምዳዊ አካሄድ የሚያናውጥና ነባሩን አሰራርና አስተሳሰብ ወይም አመለካከት በማናጋት አዳዲስ የፈጠራና የፈጣን ለውጥ መተግበሪያ መሳሪያዎችን የሚያስታጥቅ የአመራር ልማት ፕሮግራም ነው። የሥራ ክህሎት ሚኒስቴርና ከተጠሪ ተቋሞቹ አንዱ በሆነው በተለይ በኢንተርፕሪነርሺፕ ልማት ኢንስቲትዩት ስልጠናውን ለመላው ክላችን አመራሮች እንዲደርስ በማድረጉ እጅግ በጣም ከፍ ያለ ምስጋና እንዳቀርብ ዶክተር ሐሰን ሁሴን የኢንተርፕሪነርሺፕ ልማት ኢንስቲትዩት ዋና ዳይሬክተር በበኩላቸው ይህ ለአመራሩ የሚሰጠው የክህሎት ስልጠና የአሰራር ችግሮችን በመለየት የመፍትሔ አቅጣጫ ማስቀመጥ ለማስቻል ነው። ስለዚህ ከተለምዶ አሰራር በመላቀቅ አዳዲስ አሰራሮችን መከተል ስለሚያስችል ማርሽ ቀያሪ ስልጠና መሆኑን ጭምር አስረድተዋል። ሦስት ቀን በሚቆየው በዚህ የግንዛቤ ስልጠና ከፍተኛ የክልል አመራሮችና የዞን አመራሮች ተሳታፊ ስለመሆ ናቸው ለማወቅ ተችሏል። ስልጠናውም የፌደራል ሥራና ክህሎት ሚኒስቴር ከኢንተርፕሪነር ሺፕ ልማት ኢንስቲትዩት ጋር በመተባበር ያዘጋጀው ነው።